ውድ ቤተሰቦች፣ የኔ እኮ በምክንያት ነው። አብርሽና ሮታ በጣም ጀግና ናቸው ምለው ሲቀጥልም ደግሞ ግሪስሪ ፋሚሊ ነብር ናቸው፣ አንበሳ ናቸው እና ሽንፈትን አያውቁም የምለው ኮ በምክንያት ነው። እውነት በጣም ነው የገረመኝ ማለት ነው እናንተ ህዝቡን እኮ አንጫጫ ነው ማለት ነው። አንድ ሰው አልቀርም፣ በቃ በብርሽና በግሪሲሪ ፋሚሊዎች አይዲ ሆኖ ወጥቶ የማያወራ የለም ማለት ነው። ምክንያቱም ቢቀኑም ጨሰስ ቢሉ ማለት ነው እኛ አንበሳ ነን፣ እውነት ይገባናል። ሁሌም እኛ ውጤት ነው የምናሳየው እንጂ ወደኋላ አንልም ማለት ነው። በጣም ነው የገረመኝ ማለት ነው። በዚሁ አጋጣሚ ብዙ ልጆች ማለት ነው ሳላደንቃቸው አላልፍም ማለት ነው። እኛ ምንም ምንም ብንባል ወደኋላ ማንለው ነገር በጣም ነው የሚያስደስተኝ። እንዲሁም አብርሽና ሩታ ማለት ነው። አብርሽና ሩታ ህዝቡ በቃ የሆነ ነገር በተፈጠረ ሳት ህዝቡን ሳያንጫጩት፣ ህዝቡን በቃ በቅናት ሳይገሉት፣ ህዝቡን የለበሱትን ጨርቅ ሳያስጥሉ ነብር እኮ ናቸው፣ ጀግና ናቸው። ይመቻቸው። እውነት አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ወድ ቤተሰቦች ሰላም ሰላም ብያለው። በያላችሁበት ሰላማችሁ ብዙ ብት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ሲቀጥል ማለት ነው አንድ ነገር ልንገራችሁ። የፈለገን ብትጨሱ፣ የፈለገን ብትናደዱ አብርሽ ማለት ከልጅነቱ ጀምሮ ጀግና ወንድ ነብር፣ ወንድ አንበሳ ወንድ፣ ጨዋታን ማያቅ ዘላ አይደለም። በቃ ህፃን እያለ ራሱ የስራ ትትና ያለው ስራ የሚሰራ ልጅ ቤተሰቦቹን የሚጠብቅ እና በመስራቱ ለዚህ ደረጃ የደረሰው ማለት ነው። በማንም ሰው ብር አይደለም። እና እኔ አብርሽ ማለት ሳውቀው በጣም ህፃን እያለ የስንት የስምንት ሰብስክራይብ ወይም የዘጠኝ ሰብስክራይብ ዩቱበር እያለ ነው የማውቀው። አንድ ቀን ከሰው ለምኖ ይሄንን ነገር ቸግሮኛል አድርጉልኝ ብሎ ሲናገር ሰምቼም አላውቅም፣ እና ለማንም ደግሞ እጁን አይሰጥም። ከልጅነቱ ጀምሮ ታታሪ ስለሆነ፣ ጎበዝ ስለሆነ፣ የጨዋ ቤተሰብ ስላሳደገው ነው ለዚህ ደረጃ የደረሰው ማለት ነው። አብረሽ ማለት በጣም ጀግና ወንድ ነው። ነብር ወንድ ነው። አንድ ቀን እንኳን እንደ ወንድ ልጅ ቲክቶክ ሰፈር ሲጨፍር ወይም ሲዘል ከማንም ሴት ጋር ሲዘል አይተነው አናውቀም። አብርሽ ማለት ስናውቀው ሰውን ሲረዳ፣ የተቸገረን ሲረዳ፣ ቤት ሲሰራ፣ አባትን ሲያሳክም፣ የተለያዩ ነገር ሲሰራ ነበረ እና በዛ ምክንያት አንዳንዴ እየመጣ እርዳታ አይጠይቅ ነበር እንጂ ሌላ ለራሱ አንድ ቀን ወጥቶ እንኳን ቸግሮኛል እስቲ በጣም የሚያደንቁኝ ኦዲስ አሉ እና ቤተሰቡ አሉ፣ ብር ሰብስቡልኝ ብሎ አንድም ቀን ተናግሮ አያውቅም። እና በዚሁ አጋጣሚ ደግሞ የአብርሽ ኦዲየንሶች ማለት ነው፣ እነሱም ለአብርሽ ብለው አንድ ነገር ያደረጉት ነገር የለም። ለመልካም ነገር የተደረገ ነገር ለጥሩ ነገር አባትን እናትን ለማሳከም ከዚህም በፊት ሲሰበሰብ የነበረ እናንተ ምን እያላችሁ ነበር? አብረሽ መኪና ገዛ፣ አብረሽ ቤት ገዛ ያን ሁሉ አንጫጫችው ማለት ነው። እንኳን ወጥቶ መልስ ሰጥቷል ማለት ነው ለዛኛው ነገር እንኳን አልፎ፣ ዛሬም ደርሰን ገና ዛሬ በድጋሚ እናንተን ማንጫጫት ማለት በት በጣም ይገርመኛል እውነት፣ በጣም ነው የገረመኝ ማለት ነው። እና አብርሽ በጣም ጀግና ወንድ ነው፣ የስራ ሰው ነው ማለት ነው። ከአብርሽ ጀርባ ደግሞ ጀግና የሆነች ሴት ምርጥ፣ አንበሳ ምንም አይበግራት ማለት ሩታ ስላለች ለፍተው፣ ደክመው፣ ስድብን ችለው፣ ሁሉም ነገር ተቻችለው እና አላ ለዚህ ደረጃ ያደረሳቸው ማለት ነው። በዚህ ደረጃቸው ደግሞ የምትቀኑባቸው ብዙ የምታወሩባቸው፣ የላሉትን አሉ የምትሉ፣ ያላረጉትን ደግሞ አረጉ የምትሉ ሰዎች እውነት በጣም ነው የምትገርሙኝ አብርሽና፣ ሩታ በትዕግስታቸው በጀግንነታቸው፣ በአንበስነታቸው በቃ ምንም ነገር ይስሙ፣ ምንም ነገር ይስሙ፣ ለዛች ነገር ወጥተው መልስ ሳይሰጡ አላማቸው ብቻ ለማሳካት ነበረ የሚጥሩት። እነሱ ደግሞ ጥረው ለፍተው ደክመው በቃ አንድ ዩቱበር ማለት በጣም ድከማለው፣ እና በስተጀርባ ሶስት ጀግና ሶስት አንበስታ ተገናኝተው ለዚህ ደረጃ የደረሱት ማለት ነው። አንደኛው በመጀመሪያ ደረጃ አብርሽ፣ ሁለተኛ ደግሞ ሩታ፣ ሶስተኛ ደግሞ ድንቅ የሆኑ ምርጥ የሆኑ አልሸነፍ ባይነት ማያውቁ ደጋፊዎች ማለት ነው። በቃ እናንተ እዚህ ጋር የምትፈልጉት ማለት ነው። ለአብርሽ ለምን ሰብስክራይብ አረጋችሁት? ለምን ሼር አረጋችሁለት? ለምን ቪዲዮው ይሰራበታል በአብርሽ እና በሩታ ብዙ ሰው ለምን ይሰራል? ምክንያቱም ብዙ ሰው ሲሰራ ሼር ሼር ሲደረግ በቃ ኦቨር ታዋቂ ትሆናላችሁ ማለት ነው። ያንን ነገር እንዲሆን ነው የማትፈልጉት እናንተ የምትፈልጉት ማለት ነው አብርሽ ወጥቶ ነጌ መንገድ ላይ አንጥፎ እንዲለምን የሰውን እጅ እንዲለምን በቃ ከሰው እንዲጠብቅ ሰውን እንደዚህ አርግ እንዲለው ነው የምትፈልጉት ማለት ነው እናንተ። ግን አብርሽ እንደዛ ሰው አይደለም። አሁንም ነጌ አላ መጨረሻውን አሳምሮለት ትልቅ ደረጃ ደርሶ ከዚህም የበለጠ ሊያንጫጫችሁ እኔ እውነቴ ነው የምላችሁ፣ ድዋን ማድረግለት ማለት ነው። ምክንያቱም በሰው የሚቀና ሰው መቼም አያልፍለትም። አብርሽና ሩታ ደግሞ መቼም አይለምኑም። እናንተ ደስታችሁ የምትፈልጉት አብርሽና ሩታ ተለያይተው ትዳራቸው ተበትኖ ውጭ ወጥተው እንዲለምኑ ከሰው በታች እንዲሆኑ፣ በቃ ከምንም በላይ አሁን ከምንም በላይ አይደለም። ከፍ ያሉት ዩቱበር ላይ ማንም አብርሽና ሩታ ከሌሉ ማለት ነው ማንም አይዲያ የለም። ትልልቅ ዩቱበሮች ራሱ በአብርሽና በሩታ ነው የሚሰሩት፣ የአይዲያ ይጠፋል። ያንን ነገር ለብቻው አይደለም፣ ህዝብ ነው። እኔ ደግሞ አብረሽና ሩታ መወዳቸው ለጥቅምም አይደለም፣ ለሰብስክራይብም አይደለም። እና ሰብስክራይብ ምናምን ዩቱብ ገደል ይግባ። ለምን እንደመወዳቸው ታውቃላቸው? አብረሽና ሩታ በምክንያት ምክንያቱም ከህዝብ እኩል ነው የሚበሉት። ከተቸገረች እናት ጋር፣ ከተቸገረች ወንድም፣ ትምህርት ጨርሶ ተመርቆ ትምህርቱን ውጤት ካላገኘ ልጅ እያመጣ ሰብስክራይብ አድርጉ፣ ደግፉት የሚል ወንድም እንደዚህ ስለሆነው በመልካምነቱ ነው መወድለት፣ አብርሽ ማለት ነው። ለምንም አይደለም እኔ አላማ። ምክንያቱም እዚ ጋር ማስመሰልም አልፈልግም ማለት ነው። ለምን ብትሉ አንዳንዱ አለ ለዩቱብ ብለሽ ነው እንደዚህ፣ አይደለም እና አብርሽና ሩታ መቼም እንደ አብርሽና ሩታ የሚሆን ዩቱበር አይገኝም። እኔ እንጃ አብርሽና ሩታ ማለት ስንት የመዳም ቅመምን አቅፏል ማለት ነው። ስንት የመዳም ቅመም ከስራ ባለፍታ ምን ብላ እና አይዲያ የሌላት ወጥታ በአብርሽና በሩታ ሰርታ ለእናቷ ቡና እንድትገዛ ለእናቷ ደግሞ ትልቅ ደረጃ እንድታደርስ አባቷ እንዲመርቃት። ለምሳሌ ዩቱበር የሚከፈላችሁ እናንተ ታውቁታላችሁ? ለምን በአብርሽና በሩታን የሰራችሁት? አብርሽና ሩታ ሲሰሩ እናንተም ትሰራላችሁ ማለት ነው። እና ዛሬ የመዳም ቅመም ለአብርሽ ስጦታ ወጣች። እንደዚህ ያለ ችብር በመጀመሪያ ደረጃ አጣሩ። ሳታጠሩ ደግሞ ምንም ነገር ማድረግ አትችሉም። ለምሳሌ አንድ ነገር ልንገራችሁ፣ አንድ ሰው የሚያስደስተው ነገር ከሆነ ማንም ሊገድበው አይችልም። እኔ አንድ ቀሚስ ወይም አንድ ልብስ በወዳት በጣም በወዳት፣ እኔ ያቺን ነገር ወድቻታለሁ ለህይወቴ መግዛት መልበስ አለብኝ እንጂ ጓደኛ እቺ ልብስ ወደሸታል እንዳትገዣት ብትለኝ አልሰማትም። ምክንያቱም ስለምደሰትበት ስለ በቃ አይምሮ ስለሚያዝናነኝ ግዴታ ያቺን ልብስ ገዝቼ መልበስ አለብኝ እና አብርሽና ሩታ ደግሞ የሚያደንቁ ፋሚሊዎች ግዴታ በአብርሽና በሩታ ደስታ እገኛለሁ ካሉ ማን ከለከላቸው የለም። መጀመሪያ እናንተ የምትናገሩት ነገር ለምን አታውቁም? ወታችሁ ከመናገራችሁ በፊት በሰው ህይወት ምን አገባችሁ እናንተ። እኔ የሚገርመኝ እኮ ነው የፈለገ ብር ይስጡ ራሳቸው ደክመው ራሳቸው ለፍተው እኮ ነው ያመጡት እንጂ እናንተ ኑ ደግፉኝ አላሏችሁ እና አንዳንዴ የመቃጠልም የቅናት መንፈስ ብዙ ነገር ያናግራል። እኔ እውነት ነው የምላቸው አብርሽና የአብርሽና የሩታ ታሪክ እንደ ደብተር ተጽፎ እንደ ጋዜጣ ነገር ተጽፎ እንኳን ቢቀመጥ በጣም ደስ ይለኛል። ምክንያቱም ብዙ ስቃይ፣ ብዙ መከራ አሳልፈው ዛሬ የደስታቸው ቀን እንደዚህ በመሆኑ በጣም ጀግና ናቸው፣ ነብር ናቸው። ደግሞ አብርሽና ሩታ ወይም ቲክቶክ ዩቱበር ከሌሉ ማንሽም፣ አሰሪም፣ ማንሽም ለእናት ሽመላክ አትቺ ማለት ነው። እና ብዙ የተለወጠ ሰው አለ፣ ብዙ የሚሰራ ሰው አለ እና እኛ አይተናል እኮ ዛሬ ሁለት ዓመት ወይም አንድ ዓመት አብርሽና ሩታ ስለመጡ እንጂ አንድ የመዳም ቅመም ስንት አመት ነው በአንድ መደም ቅመም ቤት ምሰራው ማለት ነው። በመዳም ቤት ለፍታ ደክማ ምንም ለውጥ ያመጣችን ነገር የለም ዛሬ እናንተ እየወጣችሁ ለምን ለናትሽ አትልኪም? ለምን አባትሽ የምታደርገው ኬት ታውቃላችሁ? መጀመሪያ እናንተ መልካም ሆኑ መልካም